ዳሬ በስራ እንደምትጠቀም ብቻ ነው ገንዘብ እየላኩ ነበር እዚህ ቤትም ተገዛልኝ መኪናም ተገዝቷል ምናምን አሉ እዚህ ስመጣ ግን ምንም ነገር ጎዳና ላይ ወጥቷ ገንዘብ ነገር የምለው ነገር ነው ስሜ አህመድ መሐመድ ይባላል። ሱዲ አረቢያ በስራ እንደምት ተቀምጫለሁ። ብዙ ጊዜ የተቀመጥኩት ሪያድ ነው። መዲናም ተቀምጫለሁ። ስራ በጣም ሰራ ነበር እዛ ማለት ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛብኝ መኪናም ተገዝቷል ናምናል። እዚህ ስመጣ ግን ምንም ነገር የለም ያው ዘመዶቼ ናቸው በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ። እና ዘህም ስመጣ አሁን በቃ ህይወቴ በጣም ተበላሽቷል። ጎዳና ወጣሁኝ። አሸዋ ሜዳ የሆነ ሱቅ ከፍቼ ነበረ፣ ወንድምም ጋር አልተስማማሁም። ዝም ጎዳና ላይ ወጣሁ። ምን እንደምል ራሱ ግራ ነው የሚገባኝ። እንጃ በህይወት ዘበን ብዙ ነገር ነው ይገጥሙኛል። እስካሁን ድረስ በልፋት ነኝ። እዚያ በጣም ጥሩ ህይወት ነበረኝ። እዚህ ነው የተበላሽ የሁሉ ነገር ስመጣ። እዚህ በቃ ምንም ነገር የለም። ዝም ብዬ ሳላቅ እስካሁን ሁላ ዝም በቃ ትዝ በሚል የሰዓት ያለው ለምካ አልቀምስ ለቅሱሙ ምንም ማድረግ ለቅሶ ነው በቃ ዝም ብዬ ምናምን እንኳ አልበላም። ድሮ ያለውን ሰውነቴን ስታየው አሁን የለኝ በቃ ምንም አብቅቻለሁ። ሲጀምር ትምህርት እንኳ አልተማርኩም። በህፃነት የጀምር ስራ ነው ያኖርኩት አሁን ስሜን እራሱ ማጽፍ አልችልም። ግን በተሰ- በሙሉ እሱ ከስምንት እስከ አስር የተማረ ነው በሙሉ እኔ ህይወቴም በሙሉ ስራ ላይ ነው ያሳለፍኩት። በቃ ብስጭት ነው ገንዘቡን የተወሰነ ገንዘብ አለች ነበር። በቃ ገንዘቡን እራሱ በቃ አጠፋት ሲሆን የተበሳጭቸ ማለት ነው። ጓደኞቼ ምናምን ትዳር ይዘው ምናምን ሳያቸው በቃ እኔ ከእንግዲህ ተነስቸ በብስጭት ነው እንደዚ ኩስ ጀመር። ይህን ያህል አመት እንኳን ተጨፍጭፍ ያለ ምንም ነገር የለም አሁን ነው በቃ ሰውነቴ እራሱ በቃ ባለቅ ሰው ብሳት የቀነሰው ዘመድ ተስፋ አስቆርጧል። አሁን በቃ እዚህ ሀሊት ፋውንዴሽን አለ ሲሉ በቃ እዚህማ ከሆነ ምናምን ብዬ መጣሁ። በቃ በዝች እኮ አላህ የሆነ ነገር እንትን ላይ እኔም በቃ ተስፋዬ በቃ እዚህ አላህ ካለልኝ በቃ ጠንክሬ ሰርቼ ዘመዶቼ ራሱ ገንዘብ አግኝቼ የነሱ ላይ እራሱ እንፈልገው ገንዘብ አግኝቼ ነው እንጂ እኔ ዝም ብዬ አሁን ልጅም አለ። በጣም ብዜት ነገር አላደረኩላትም። ለልጅ ምንም ነገር ምንም ታሪክ የለኝም እስካሁን። በቃ የዛ ህይወት ሲነሳ በጣም ነው እንትን ብል ባይነሳ፣ ጭራሽ ስራ ካለ በቃ መሰራት ፍላጎት አሁን አለኝ። በቃ በጣም ስራ ግን በቃ አሁን እኔ ገንዘብ አግኝቼ እንኳን